የባንኩ ሥርዓት በድንገት ሲበላሽ የአንድ የጽዳት ሰራተኛ ትንሽ ልጅ ያልተለመደ ነገር አደረገች። የባንኩ አጠቃላይ ስርዓት በድንገት ቆመ። ብዙ ገንዘብ የሚያወጡ ግብይቶች ተቋረጡ። ባለሙያዎች እንኳን ያስተካክሉት ባለመቻላቸው ተስፋ ቆረጡ። በእንደዚህ አይነት ሁኔታ የንጽህና ሰራተኛው የ10 ዓመቷ ልጅ ወደፊት ቀርባ እኔ ማስተካከል እችላለሁ አለች። ሁሉም ተገረሙ። ይህች ትንሽ ልጅ ባንክን ከእንደዚህ አይነት ትልቅ ቀውስ ማዳን ትችል እንደሆነ ማሰብ ጀመሩ። አሰላሙ ዓለይኩም ወረሕመቱላይ ወበረካቱ፣ ውድ ቻናላችን ተከታታዮች፣ ስለዚህ አስደናቂና ልብ የሚነካ ክስተት ለማወቅ እስከ መጨረሻው ከእኛ ጋር ይቆዩ። ጊዜው ቀትር ሲሆን የበጋ ፀሐይ እየነደደ ነው። በመንደሩ የሚገኘው የመንግስት ትምህርት ቤት ተማሪዎችን ቀደም ብሎ ለቀቃቸው። ተማሪዎቹም በደስታ ወደ የቤታቸው እየሮጡ መሄድ ጀመሩ። በከተማው ባለ ባንክ ውስጥ የንጽህና ሠራተኛ የሆነው ራጅሽ የ10 ዓመቷ ሴት ልጁን ፕሪያንካን ለመውሰድ ወደ ትምህርት ቤቱ ሄደ። ፕሪያንካ አባቷን ስትመለከተው ሮጥ አቀፈችው፣ ፈገግ እያለችም አባዬ ዛሬ ቀደም ብለን ነው የወጣ ነው አለች። አባቷም አዎ ልጄ፣ እንሂድ፣ ነገር ግን ለማጽዳት ወደ ባንክ ስለሚሄድ ከኔ ጋር ሄደች ለአንድ ሰዓት ያህል ልጠብቅኝ ይገባል፣ ስጨርሰም ወደ ቤት እንመለሳለን አላት ፕሪያንካም አባዬ እዛ ምን ሰራለሁ? ስትል ደግማ ጠየቀችው። ራጄሽም እየሳቀ ቁጭ ብለሽ መጻሕፍቶችን ታነቢያለሽ፣ የአባትሽንም ሥራ ትመለከቻለሽ፣ ስራ ስጨርሰም ወደ ቤት እንሄዳለን አለ። ፕሪያንካም ተስማማችና ቁርሳዋን ያዘች። የከተማው ትልቁ ባንክ ከጠዋት ጀምሮ ስራ በዝቶበታል። ሁሉም ሰው ግብይቶቻቸውን ለመፈጸም ባንኩን ሞሉት። ነገር ግን ከቀኑ መጀመሪያ ጀምሮ የባንኩ የኮምፒውተር ስርዓቶች እንግዳ በሆነ መንገድ መበላሸት ጀመረ። ግድግዳው ላይ ያለው ትልቁ ዲጂታል ሰዓት የሰዎችን ጭንቀት በየደቂቃው እያባባሰው መጣ። በጥሬ ገንዘብ ቆጣሪው ላይ ያለው ገንዘብ ተቀባይ በተደጋጋሚ አዝራሮችን ይጭናል፣ ነገር ግን ተመሳሳይ መልእክት በማያ ገጹ ላይ መታየቱን ቀጠለ። ባንከሩ አገልጋዩ ምላሽ እየሰጠ አይደለም፣ እባክሽ እንደገና ሞክር ያለ አቅራቢያው የቆመ አንድ ገበሬ ተስፋ ቆርጦ፣ ጌታዬ የልጅን ክፍያ ማስገባት አለብኝ ከጠዋት ጀምሮ እየጠበቅኩ ነው። ለምን ያህል ጊዜስ መጠበቅ አለብኝ? አለ። በሌላ በኩል ያለ አንድ ነጋዴም አክሎ ዛሬ ከደንበኞቼ ጋር በሺዎች የሚቆጠር ገንዘቦችን የሚያወጣ ግብይት ማድረግ አለብኝ። እቃዎቼ በጭነት መኪና ላይ ተጭነዋል። ስርዓቱ ምን ያህል ጊዜ ነው የሚቆየው? ይህ ከቀጠለ ከፍተኛ ኪሳራ ይደርስብኛል አለ። አዳራሹ በግርግር ተተራመሰ። አንዳንዶቹ እየጮሁ ወረቀቶቻቸውን ሲያወዛውዙ፣ ሌሎቹ ደግሞ በንዴት ቡጢ ጠረጴዛውን ይመቱት ጀመር። በዚህ መሃል የባንኩ ሥራ አስኪያጅ ሠራተኞችን ደጋግሞ እባካችሁ ተረጋጉ፣ ለአይቲ ቡድን ደውለናል፣ ይህ የቴክኒክ ችግር ነው፣ ጊዜም ይወስዳል አለ። ነገር ግን ማንም እሱን ለማዳመጥ ፈቃደኛ አልነበረም። የባንክ ሠራተኞችም ደነገጡ፣ ይህ የተለመደ ችግር እንዳልሆነም ተረዱ። በዚህ ትርምስ መካከል የባንኩ የጽዳት ሠራተኛ የሆነው ራጄሽ ከትምህርት ቤት ከተመለሰችው የአሥር ዓመቷ ሴት ልጁ ፕሪያንካ ጋር አብረው በበሩ በኩል ገቡ። ራጄሽ በእጁ መጥረጊያ ይዞ በትከሻው ደግሞ አሮጌ ፖርሳን ጠልጥሏል። ፕሪያንካ ወደ ባንኩ ስትገባ ሕዝቡን በማየቷ ተገረመች። ለወረፋ የቆሙት ሰዎች እረፍት አልነበራቸው፣ ባለሥልጣናቱም በጣም ተጨንቀዋል። ጭንቀቱም በሁሉም ሰፊት ላይ በግልጽ ይታይ ነበር። የአባቷን እጅ ቀስ አርጋ በመጎተትም አባዬ፣ እነዚህ ሰዎች ለምን እንዲህ ይጨነቃሉ? ኮምፒውተሩ ጠፍቶ ነው ስትል ጠየቀችው ራጂሽን። አዎ ልጄ፣ ስርዓቱ መስራቱን አቁሟል። የአይቲ ሰራተኛው ሲደርስ ብቻ ነው የሚስተካከለው። እስከዚያው ድረስ ሁሉም ሰው መጠበቅ አለበት አላት። የፕሪያንካ የማወቅ ጉጉት እየጠነከረ ሄደ። አባዬ፣ ካየሁት ምናልባት ማስተካከል ይችል ይሆናል አለች። እሱ ግን ልጄ፣ ይህ ለአዋቂዎች የሚሆን ስራ ነው አንቺ ደሞ ትንሽ ልጅ ነሽ ስለዚህ ላንቺ አይሆንም አላት በሰዓቱ ስራ አስኪያጁ ከግንባሩ ላብ እየተንጠባጠበ ከአንድ ሰው ጋር በተደጋጋሚ ስልክ ያወራል በንዴትም በጠረጴዛው ላይ የነበረውን የሞባይል ስልኩን ይመታው ጀመር በፍርሃትም ተወጥሮ ለሰራተኞቹ ወደ ዋናው ቢሮ በፍጥነት ደውለው ከአይቲ ክፍል ቴክኒሻን እንዲልኩ ንገሯቸው መላው ባንክ ቆሟል ይህ ዜና ከፍተኛ ደረጃ ላይ ከደረሰ ስራዬ አደጋ ላይ ሊወድቅ ይችላል አለ ከግማሽ ሰዓት ገደማ በኋላ አንድ የቴክኒክ ባለሙያ ላፕቶፕና የመሣሪያ የመሳሪያ ስብስብ ይዞ መጣ። የእሱ መምጣት ለደንበኞቹ የተወሰነን ተስፋ ሰጣቸው። ባለሙያው ላፕቶፑን በፍጥነት ከኮምፒውተሩ ጋር ማገናኘቱን ጀመረ። ነገር ግን ተመሳሳይ መልእክት ቀይ ፊደላት በማያ ገጹ ላይ መታየቱን ቀጠለ። ወሳኝ ስህተትና የሥርዓት ውድቀት ነበር። የአስተዳዳሪው ትንፋሽ በጭንቀት ቆመ። በድንጋጤም ለምን አይሰራም አንተ ባለሙያ አይደለህ እንዴ አለ የቴክኒኩ ባለሙያ ጌታዬ በማሽኑ ላይ ከባድ ችግር አለ የምችለውን ሁሉ ሞክሬያለሁ ከዚህ በላይ ምንም ማድረግ አልችልም አለ ሰዎች ይህንን ሲሰሙ የቁጣ ማዕበል በባንኩ አዳራሹ ውስጥ ፈሰሰ ሥራ አስኪያጁ ጭንቅላቱን በሁለት እጆቹ ያዘ ፊቱም ገረጣ በዚህ ሁሉ ግርግር መካከል ፕሪያንካ ጥግ ላይ ተቀምጣ ሁሉንም ነገር በጥንቃቄ ትከታተል ነበር ትናንሽ አይኖቿ በትልቁ እስክሪን ላይ ተተከለ። ቴክኒሻኑ ተመሳሳይ አሰራርን ደጋግሞ እየሰራ መሆኑን አስተዋለች። ነገር ግን አዲስ ነገር እየሞከረ እንዳልሆነ አስተዋለች። ጥያቄ በአእምሯ ውስጥ ተነሳ። እነዚህ ሰዎች ተመሳሳይ ነገር ደጋግሞ ቢያደርጉ ስርዓቱ እንዴት ይስተካከላል? አለች። ቀስ ብላ የአባቷን እጆች ጎተተችና ለስለስ ባለ ድምፅ አባዬ አንድ ጊዜ ልሞክር አለች። ራጀሽ ደነገጠ። አይ ልጄ፣ ይህ ለአዋቂዎች የሚሆን ሥራ ነውም አላት። ሥራ አስኪያጁ ወንበሩ ላይ በፍርሃት ተቀምጧል። በግርግሩ ውስጥም ትንሿ ፕሪያንካን አሁንም ከአስተዳዳሪው ጠረጴዛ አጠገብ ቆማ ድፍረቷን እያሰባሰበች እንደገና፣ አጎቴ አንድ ጊዜ ልሞክር ምናልባት ማስተካከል እችላለሁ አለች። አስተዳዳሪውም በቁጣ ልጄ፣ ይህ የልጅ ጨዋት አይደለም። እዚህ ላይ ብዙ ገንዘብ የሚያወጡ ግብይቶች ተያይዘዋል። ሌላ ነገር ከተበላሸ ጥፋቱ በእኔ ላይ ይሆናል አለ። ከዚያም ላፕቶፑ ወደ ሥርዓቱ ለመገናኘት ሲሞክር የነበረው ቴክኒሻን በድንገት በድንጋጤ ወደ ስክሪኑ ተመለከተ። ይህ እንዴት ሊሆን ቻለም ሲል አስተዳዳሪው ወዲያውኑ ሄዶ ምን ሆነ፣ ቶሎ ነገርኝ ሲል ጠየቀ። የቴክኒሻኑ ፊት ገረጣ። ጌታዬ የሥርዓት ችግሩ የአገልጋይ ውድቀት ብቻ አይደለም፣ ይህ ከባድ ክስተት የሚመስላል አለ። አስተዳዳሪው ደነገጠ። እባክህ በትክክል ምን እየሆነ እንዳለ በግልጽ ንገረኝ አለ። ቴክኒሻኑም በጥልቀት ተነፈሰና ቀስ ብሎ ጌታዬ፣ ገንዘብ ከዚህ ባንክ ወደ ሌላ ባንክ እየተዘዋወረ ነው። ይህ ቀላል ክስተት አይደለም። ስርዓቱ የተጠለፈ ይመስላል አለ። አስተዳዳሪው ይህንን ሲሰማ ተንቀጠቀጠ። በፍርሃት ድምፅም ባለሙያውን ለምን የሆነ ነገር አታደርግም? ሲል ጠየቀው። ባለሙያውም እየተንተባተበ ጌታዬ፣ እየሞከርኩ ነው፣ ነገር ግን ስርዓቱ ሙሉ በሙሉ በአንድ ሰው ቁጥጥር ስር ነው። ይህንን ለማስቆምም መንገድ የለም አለ አስተዳዳሪው ቃላት አጣ። አይኖቹም ከጥቂት ደቂቃዎች በፊት ወደ ገሰጻት ልጅ አረፈ። ፕሪያንካ በጠባብ አይኖቿ ተመለከተችው፣ ነገር ግን በፊቷ ላይ ትንሽ የመተማመን ስሜት ነበር። አስተዳዳሪውም ከፊቷ ተንበርክኮ ልጄ ገስጬሻለው፣ ነገር ግን አሁን ሁኔታው በጣም መጥፎ ነው። ባለሙያዎቻችን እንኳን ስርዓቱን ማስተካከል አልቻሉም ገንዘብ ከባንኩ እየተዘረፈ ነው። እጆችን አጣጥፌ እለምንሻለው እባክሽ፣ ይህንን ነገር ተመልከችው፣ ምናልባት የሆነ ነገር ማድረግ ትችይ ይሆናል ሲል ይለምናት ጀመር። መላዊ ባንኩ ሠራተኞች ይህንን ሲያዩ ደነገጡ። የባንክ አስተዳዳሪው ከ10 ዓመቷ ልጅ እርዳታን እየጠየቀ ነው አሉ። ፕሪያንካም ፈገግ ብላ አትጨነቃ ጎቴ፣ የምችለውን እሞክራለሁ አለች። የ10 ዓመቷ ልጅ ፕሪያንካ በኮምፒውተሩ ስክሪን ፊት ለፊት ባለ ትልቅ የቢሮ ወንበር ላይ ተቀመጠች። የባንኩ አስተዳዳሪ ላቡን ከግንባሩ ላይ ደጋግሞ እያጸዳ ከጎኗ ቆመ የቴክኒክ ባለሙያዎቹ ከሩቅ ቆመው እርስ በራሳቸው በሽኩሽኩታ መነጋገር ጀመሩ ይህ እንዴት ሊሆን ይችላል እንዲህ ያለች ህፃን ልጅ ምን ልታደርገው ትችላለች አሉ ደንበኞችም በግርምት ቆመው ይመለከቱ ጀመር የፕሪያንካ አባትም በፍርሃት ጥግ ላይ ቆመ ነገር ግን አይኖቹ በኩራት አበሩ ሴት ልጁ ከልጅነቷ ጀምሮ በኮምፒውተሮች በጣም ጎበዝ እንደነበረች ያውቅ ነበር። ነገር ግን እንዲህ ያለ ትልቅ ዕድል እንደሚመጣ ስቦ ያውቅም። ፕሪያንካ ጥልቅ ትንፈስ ወሰደች። ከዚያም ትንንሽ እጆቿን በቁልፍ ሰሌዳው ላይ አደረገች። ጣቶቿ በቀስታ መተየብ ሲጀምሩ የቁልፍ ሰሌዳው ድምፅ በጸጥታው ባንክ ውስጥ አስተጋባ። ኮዶች፣ ትእዛዞችና የሥርዓት መስኮቶች በመያገጹ ላይ በፍጥነት እየተከፈቱ ተዘጉ። ሁሉም ሰው በዝምታ ተዋጠ። አስተዳዳሪው አይኖቹ ተከፈቱ። ፕሪያንካም ዋናውን የሰርቨር ፕሮግራም መጀመሪያ ከፈተችው። ረዥም የፍርድ ቤት ሰነዶች በማያገጹ ላይ ተሽከረከሩ፣ ነገር ግን የአንድ ያቆማት አልፈቀደችም። ቀጥላም የስርዓቱን የተቆለፉ ፋይሎች ከፈተች። ከዚያም ገንዘቡ ከባንኩ መተላለፍ መጀመሩን መረመረች። አይኖቿ በጣም በፍጥነት እየተሽከረከሩ ስለነበር በአቅራቢያው የቆሙ ቴክኒሻኖች ተገረሙ። እሷም እነሆ በስርዓቱ ውስጥ የኋላ በር ፕሮግራም ተጭኗል። ይህም ገንዘቡ ሊተላለፍበት ትችላል አለች። ሁሉም ሰው ይህንን ሲሰማ በጣም ደነገጠ። ባለሙያዎችም እርስ በራሳቸው በሹክሹክታ መነጋገር ጀመሩ። እንዲህ ያለች ትንሽ ልጅ ወደ ሥርዓቱ ውስጥ እንዴት ዘልቃ ገባች? እኛ እንኳን ልንደርስበት አልቻልንም አሉ። ፕሪያንካ አሁንም አላቆመችም። አንድ በአንድ ሁሉንም የጸረ ቫይረስ መሣሪያዎች፣ የፋየርዎል ፓነሎችን እና የኔትወርክ ፕሮቶኮሎችን ከፈተቻቸው ስክሪኗም በተለያዩ መስኮቶችና ኮዶች ተሞሉ። የባንኩ ስራ አስኪያጅ፣ ደንበኞቹና አባቷ በግርምት እየተመለከቷት ነው። ቀስ በቀስም ወደ ስርዓቱ ስር ደረሰች። የቫይረሱን ምንጭም ብቻ ሳይሆን አንድ ጠላፊ ከባንኩ ገንዘብ እየሰረቀ ወደ ሌላ ባንክ እያስተላለፈ መሆኑንም አወቀች። በድንገት የጠላፊውን ቦታ አግኝቸዋለሁ ስትል፣ የባንኩ ስራ አስኪያጅና የቴክኒክ ቡድኑ በመገረም እርስ በራሳቸው ተያዩ። ፕሪያንካም እውነተኛ ኃይሏን አሳየች። በቀጥታ ወደ ጠላፊው ኮምፒውተር ገባች። ኮዶችና ትዕዛዞች በመያገጹ ላይ የፈሰሱ ነበር። ጠላፊውም ራሱን ለመከላከል ሞከረ። ነገር ግን የፕሪያንካ እጀታ በጣም ጠንካራ ስለነበር እያንዳንዱን ወጥመድ ሰብራ ወደፊት መጓዟን ቀጠለች። በጥቂት ደቂቃዎች ውስጥ አውቶማቲክ የማስተላለፊያ ሂደቱን አቆመችው። ቀድመውንም ወደ ባንክ አካውንቱ የተላለፈውንም ገንዘብ መለሰች። በስክሪኑ ላይ ያሉት ሁሉም ስርዓቶች በአንድ ጊዜ አረንጓዴ ሆኑ። ቀደም ሲል በረዶ ሆኖ ጥቁር ስክሪን ያሳየው ኮምፒውተር ቀስ በቀስ ወደ መደበኛ ስራው መመለስ ጀመረ። መላው ባንክ እንደገና ሕያው ሆነ። የባንኩ ሥራ አስኪያጅም ከፕሪያንካ እግር ስር ወድቆ፣ ልጄ ከጥፋት አዳንሽኝ፣ አሁኑኑ ወደ ቦታው ፖሊሶችን እልካለሁ አለ። በፍጥነትም ፖሊሶችን ጠራ። ፖሊሶቹም ፕሪያንካን አግኝተው ስለ ጉዳዩ ተረዱ። አድራሻውንም ሰጠቻቸው። እነሱም ወዲያውኑ ቤቱን ከበው በጥቂት ሰዓታት ውስጥ ጠላፊውን ያዙት። መላው የባንክ አዳራሽ ወደ ሲኔማ ቤት ትዕይንት ተቀየረ። ከጥቂት ደቂቃዎች በፊት የሁሉም ሰው ፊት በፍርሃትና በጭንቀት ተሞልቶ ነበር። አሁን ግን የእፎይታና የመረጋጋት ማዕበል በክፍሉ ውስጥ ሰፍኗል። ደንበኞቹ እርስ በራሳቸው መጨዋወት ጀመሩ። ይህች ልጅ ተአምርን ፈጽማለች፣ ብዙ ከፍተኛ የቴክኖሎጂ ባለሙያዎች ያላሳኩትን ሥርዓት እሷ በደቂቃዎች ውስጥ አስተካከለችው አሉ። የቴክኖሎጂ ባለሙያዎችም በመገረም እንደዚህ አይነት ክህሎቶች በሙያዊ ስነ ምግባር ጠላፊዎች እንኳን ብርቅ ናቸው አሉ። የባንኩ ስራ አስኪያጅ ፊት ኩራትንና ምስጋናን ማንጸባረቅ ጀመረ። በተደጋጋሚም እጆቹን አጣጥፎ ፕሪያንካ ዛሬ የባንኩን ስም ብቻ ሳይሆን በሺ የሚቆጠሩ ደንበኞቻችንን እምነትም ጭምር ነው ያዳንሽው። አንቺ የዚህ ባንክ ጀግና ነሽ አለ። የፕሪያንካ አባት አይኖቹ በደስታ እንባ ተሞሉ። የሴት ልጁ የኩራት ማዕበል በልቡ ውስጥ ተፈሰሰ። ከመንደሮ የመጣችው ሴት ልጁ ይህንን ዋና የከተማ ባንክ አድናለች። ቀስ ብሎም ለራሱ ይህቺ ልጄ ብቻ አይደለችም ኩራቴም ጭምር እንጂ አለ። ሰዎችም ማጨብጨብ ጀመሩ። አንዳንድ ደንበኞች የሞባይል ስልኮቻችን አውጥተው ቪዲዮዎችን መቅረጽ ጀመሩ። አንዳንዶቹ ፎቶዎችን እያነሱ ማህበራዊ ሚዲያ ላይ ለጠፏት። የዚህ ታሪክ ትምህርት አንዳንድ ነገር፣ እድሜ ለችሎታ መስፈርት ተደርጎ ሊወሰድ አይገባም። የአስር ዓመቷ ልጅ ፕሪያንካ ያከናወነችው የቴክኒክ ብቃት ምሳሌ ብቻ ሳይሆን በራስ መተማመንና የድፍረት ምሳሌም ነው። ሰዎች ብዙውን ጊዜ ልምድና እድሜ ለስኬት ቁልፍ እንደሆነ ያስባሉ። ነገር ግን እውነተኛ ጥንካሬ የሚገኘው በማወቅ ጉጉት፣ ቁርጠኝነትና የመማር ፍላጎት ላይ ነው። ፕሪያንካ አባቷንና ባንኩን ከከባድ ኪሳራ ከማዳን ባለፈ እውነተኛ እውቀት ፈጽሞ እንደማይባክን አረጋግጣለች። የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ!